ወዳጃችን ድምፃዊ ጆሲ በከባድ አዘን ውስጥ ይገኛል። ይህን መልእክትም ልኮልናል። ትላንት እና እሱም ዛው አርባ ምንጭ ዝግቲ አቦዬ ገብረ መንፈስ ቅዱስ ቤተ ክርስቲያን አብሯቸው ነበር። ጆሲ ሞት፣ ክፉ የጻድቅ እረፍት፣ ምን ብዬ ልጀምር? በከባድ አዘን ውስጥ ጻድቁ አቦዬ ገብረ መንፈስ ቅዱስ ለአመታዊ ክብራቸው እንድገኝ ፍቃዳቸውን ወደጃቸው ለመርገጥ አርባ ምንጭ ዝግት ያቦየ ተገኘው ታላቁ አብይ እንደመሆኑ በታምራዊው ጸበል ልንጸበል ቆይታችንን ባደረግንበት ሁኔታ ላይ በንክሱ ማግስት በእናታችን ማረፊያ ቤት ቁርስ እየቀመስን በርካታ የሻሸመኔ ወጣቶች ወደ ግቢ ይገባሉ። ለቤተ ክርስቲያኗ ስጦታና ስለተደረገላቸው ስለታቸውን ልሰቱ ገቡ። የኔና የወጣቶቹ ትውውቅ በዚሁ ጀምራል። በመሃል የማሃበሩ ሙሴ ወጣት መለሰ ጫካ ጆሲን ስለማናገኘው ፎቶና ቪዲዮ እንነሳ፣ ታሪካዊ ቀን ነው ብሎ ሀሳብ ሲያቀርብ እኔም ከተቀመጥኩበት ተስፈንጥር የተነሳው በእምነት ጥንካሬያቸው ቀናው ኮራውባቸው፣ ደስም አለኝ የደስታይም ባይን አነባው። በተለምዶ አገራችን ባህልና መልካም ልማድ መንገደኛ የሚገጥመው አይታወቅምና ይልቅ መሱ ስላቸው እሽ ብሎ በደስታ የመጨረሻውን በረከት ቁርስ አብረን ቀምሰን ተመራርቀን ተለያየን። ከጠዋቱ ሶስት ሰዓት ካጸደ ግቢው ወደ መኪናቸው ጉዞ ጀመሩ። አመሻሹን ከቀኑ 11 ተኩል ላይ ወላይታ ሶዶ በደሳ ወንዝ ሲደርሱ መኪናው ፍሬን በተሰወቀ ተሳፋሪዎች መካከል 15ቱ ምዕመናን ሕይወቱን ማለፉን ሰማን። እጅግ ልብ ይሰብራል። ማመን ከበደኝ። እነኛ ድንቅ ባለ ጽናት ኦርቶዶክሳውያን ለካነስ ለካንስ ጆሲን ስለማናገኘው ፎቶና ቪዲዮ እነሳ ታሪካዊ ቀን ነው ያሉት የስኮዲያኛው ስንበት መሆኑን ስረዳ ሞት ክፉ ብዬ ከልቤ መረር ሐዘን ተሰማኝ። ከሻሸመነ በፍጹምነት ለአምስተኛ ጊዜ ዚግት ሲያቦየ ተሳልሞ ተጸብሎ ስለታቸውን አድርሶ ለንስሐ በቅቶ የቤተ ክርስቲያን አዲስ ኪዳን መጽሐፍ ስጦታቸው ላይ ፍርማቸውን አኑሮ መስዋዕት መሆናቸው ስገባኝ የጻድቃን ረፍት አልቁፍ መርር ሐዘን ለቤተሰቦቻቸው፣ ለጓደኞቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላ ኦርቶዶክሳውያን መጽናናትን ይስጠን። ድምፃዊ ጆሲ ገብሬ ያሰፈረው እጅግ አሳዛኝ መረጃ ነው።